ነው። ቃላትን ያሰማልን አምላካችን እግዚአብሔር ዝማሪያችን ይቀበልልን። በዚህ ጸጋ ቅዱስ ቤተ ክርስቲያን በረጅም ጊዜና በሙሉ ጤንነት እንዲያገለግል አምላካችን እግዚአብሔር የአባቶቻችን ረዳትና በበረከ በረከት በወንድማችን ላይ አብዝቶ ያሳድግ። ሌሎቻችሁም ማቹ ዘምሮ አገልግሉ። አሁን ደግሞ ሰበሰባችሁ እናቶቼ አባቶቼ ወንድሞች እህቶች እንዲሁም ህፃናት በጠራን ባሰባሰበን በአምላካችን ፍጹም ሰላም እንደምናመሻችው እንደምንቆያችው እንደምንሰነበታችው አሜን ቸርነቱን ምህረቱን ከኛ ያላራቀን የአባቶቻችን አምላክ ሎል እግዚአብሔር ስሙ የተመሰገነ ይሁን የተመሰገነ ይሁን እልል እያለን እግዚአብሔርን እናመሰግናለን።

እግዚአብሔርን እናመስግናለን። በእውነት ሁለቱም ዲያቆናት በሚገባ ዝማሬው ዘምረውልና አምላካችን እግዚአብሔር ጥበቡን አብዝቶ ይስጥልን። እግዚአብሔር ይስጥልን። እልል ብላቸው አመስግኑላቸው። እግዚአብሔር ወደ ትምህርቱ ከመሄዳችን በፊት ሁለት ስዕለቶች ነገራቸዋለሁ። አንደኛው አስደናቂ ስዕለት ነው። የመጀመሪያው እህት ማርያም ይባላለሁ። ለእግዚአብሔር ለቅድስት ሥላሴ በምስጢር ነግሬው ነበረ። እግዚአብሔርም የነገርኩትን ነገር በምስጢር ፈጽሞልኛል ሲሉ አንድ ጥላ እተዋል። እልል ብላችሁ እግዚአብሔር አመስግኑላቸው። ሁለተኛውና የሚያስገርመው ስለት ስሜን መድኃኒዓለም ያውቋል ትላለች። የታችን ወደ ቅድስት ቤተ ክርስቲያን እየመጣሁ ሁልጊዜ ሥላሴ ለባካ አባቴ ከበድና ከኃጢአት ልቤን አይምሮን ጠብቀን ለስጋህና ለደምህ አብቃኝ እያልኩ መድኃኒታችን ኢየሱስ ክርስቶስ እንለምነው ነበረ፣ ሥላሴ እንለም ነበረ። አሁን ሥላሴ ለዚህ ቁም ነገር ለዚህ መንፈሳዊ ጸጋ አብቀቶኝ ስጋውን ደሙን ተቀብያለሁ። ረበከችሁን ስለችሁ እንደምታውቁ እንደዚህ አይነት ስለት ግን አለ እንዴ? እ? እኛ እኮ ሀብት ሲሆን ነው አይደል? ስለት ምን ሰለ የሆነ ነገር ይስጋው ዛሬ አግኝተነው ለሚጠፋ ነገር እና እንዲህ አይነት በጎ ልምድ አምላካችን እግዚአብሔር የሁላችን ልምድ እንዲሆን የአባታችን እግዚአብሔር መልካም ፈቃዱ ይሁን። እንደው እልል ብላችሁ እግዚአብሔርን አመስግኖላችሁ እና እታችን ለስጋው ደግሞ ስበቃ ግን ሶስት ጥላ አምጥተዋል። እልል ብላችሁ አድርጉ፣ እግዚአብሔርን አመስግኖላቸው እናታችን አንድ ሺህ ብር አንድ ሺህ ብር አንድ ሺህ ብር ለሥላሴ አመጣኋል እልላችሁ እግዚአብሔር ያመስግንላችሁ። እግዚአብሔር እናንተ በሆነት እግዚአብሔር ያክብራችሁ። አሁን መ አሁን ተቀመጡ። በቀጥታ ምን ሄደው ወደ ዕለቱ ትምህርት ይሆናል። የእለቱን ትምህርት የሚያስተምረውን በቅድስት ሥላሴ አራት ኪሎ ካቴድራል የአራቱ ጉባኤ መምህር የሆኑት ክቡር መምህራችን እንደዚሁም ደግሞ በምስራቅ ጎራጌ ሀገር ስብከት የሀገር ስብከቱ ዋና ስራ አስኪያጅ መጋቢ ሐዲስ ወይም የአራቱ ጉባኤ የኔታ ጸጋ ዘአብ አባ ቆሞስ ክቡር አባታችን በዚህ ዕለትና በዚህ ሰዓት የእግዚአብሔርን ቃል ገልጠው ይነግሩናል፣ ያስተምሩናል። አውደ ምህረቱን ለመምህራችንና ለአባታችንና ለመንፈስ ቅዱስ

ክርስቲያን አገልጋዮች፣ አባቶች፣ ካህናት እንደየማዕረጋችሁ ወንድሞች፣ ዲያቆናት እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ እርስ በእርሳችሁ የምትዋደዱ የሚትዋደዱ ሕዝበ ክርስቲያን አባቶች፣ እናቶች፣ ወንድሞችና እህቶች ሁላችሁም እንደምን አመሻችሁ? እንደምን ዋላችሁ? ብዙዎች በሞት ድል ተነስተው ወደ መቃብር ሲሄዱ ከሙታን መንደር ሲቀማችሁ እኔና እናንተን የጠዋቱ ኃጢአታችንን ቀትር የቀትር በደላችንን ለማታ ሳያስብብን እድሜ እድሜለንስሐ ዘመን ለፍሳሐ ብሎ ለዚህ ዕለት ለዚህ ሰዓት ያደረሰን የቅዱሳን አምላክ ክብር ምስጋና ይግባ። አሚን። ክብር ምስጋና ይግባ አኮ ፆም። ንጽሐ ልብ ሰው ማለት ምንድነው? ብትለኝ እንደሆነ እግዚአብሔር የሚወዳት እግዚአብሔር የሚፈቅዳት በእግዚአብሔር ዘንድ የተወደደች ዘውእቱ ንጽሐ ልብ ከቂም ከበቀል ከክዳት

ሰውነት ቢጎሰቁል ወነፍስሰ ትበል መፍቅዳት ነፍስ፣ ግን ከእኩያት ፍቶታት ሀጣው ካልተለየች ነፍስ፣ እግዚአብሔር ከማይወዳት ከማይፈቅዳት ተግባር ካልተለየች ነፍስ ሕግ ባለው መጽሐፍ ባዘዘው እግዚአብሔር በወደደው መኖር ካልቻለች ምንትኖ ረባሁ ለጾም የጾምህ ጥቅሙ ምንድነው? ይ የቃሎ ባለቤት እግዚአብሔር አምላካችን ክብር ምስ ጋራ አባቶቻችን ሃይማኖታቸው የቀና ምግባራቸው የረታ ሃይማኖትን ያቀኑ ያረቱ ቅዱሳን ሰለስቱ ምዕት የተናገሩት አይለቃል ነው። በአንቀጽ በፍትሐ መንፈሳዊ በአንቀጽ 15 ላይ ክርስቲያኖች እንዴት መጾም እንዳለባቸው ለማስረዳት እንዴት ጾሙን ማሳለፍ እንዳለባቸው ስርዓትንና ደንቡን ለማጠየቅ የተናገሩት ቃል ነው። አንዳንድ ጊዜ ከምግብ ስለተከለከሉ ውሃንም ስለጠው ወይም እስከ ከሰዓት አምሽተውም ቢሆን ስለበሉ ጾመናል፣ ከእኛ በላይ ማን ጸዋሚ? ማንታራሚ አለ ብለው ለሚታበዩ ሰዎች የተናገሩት ትዕዛዝ ነው። እንደምታውቁት የአብዛኞቻችን ጾም የተሰናከለ ነው። ከምግብ ብንከለከል ከኀጢአት አንከለከል፣ ከውሃ ብንከለከል ከአልኮሎ ብንጠበቅ እግዚአብሔር ከማይወደው ግብር ምሌት አልቻልንም። ስለዚህ አባቶቻችን ቅዱሳን ስለ ባስተማሩ ምንና ስራ በደነገጉበት ፍት መንፈሳዊ አንቀጽ 15 ቁጥር 598 ላይ አኩ ጾም ምህብስት ወማይ ከምግብ ብቻ የተከለከልከው ካልኮሉ ከመጠጡ ብቻ የተከለከልከው ወዳጄ ማለታቸው ነው። አኮ ጾም እመበስት ወማል ጾም ማለት ምን? ጾም ማለት ከምግብ ጾሞ ነገር ላልጾመን እጃችን በጠዋት እንጀራ ባይቆርስ እጃችንን ግን ለስርቆትና ደም ለማፍሰስ በሰው እንጀራ ላይ አሸዋ ለመነስነስ ለምንሽቀዳደም ሰዎች ጥሩ ትምህርት ነው። ጾም ማለት ከውሃና ከምግብ ብቻ መከልከል አይደለም ያለው። አንዳንዶች አክፍለው ስለዋሉ ውሃ ሳይቀምሱ መጠጥ ሳይቀምሱ እንዲሁ እስከ ከሰዓት አንዳንዴም ሲበረቱ እስከ ማታ ስለቆዩ ከነርሱ በላይ ተሃራሚ፣ ከነርሱ በላይ ጸዋሚ፣ ከነርሱ በላይ ብርቱ ክርስቲያን ያለ ይመስላቸው። ነገር ግን ምን ታደርጉታላችሁ? አንደበታቸው ሲራገም ይውላል እጃቸው በሰው እንጀራ ላይ አሸዋ ሲነሰንስ ይውላል። ምን ታረጉታላችሁ? ልባቸው አልነጻም፤ ቂምን፣ በቀልን፣ ክህዳትን፣ ሽንገላን ይዘዋል። አእምሯቸው አልጸዳም፣ እጃቸውም አልጸዳም፣ ሐሳባቸውም አልጸዳም። ሰብሰብ ባለ በአእምሮ ንጽሕት የተሰበሰበች የተቋጨች የጾም ስርዓት የላቸው። ከምግብ ብቻ ነው የተከለከለው። ደክመዋል። ምግብን አቶ የሚጠጣውን አቶ